የከፍተኛ ትምህርት ዘይቤ ክፍል አምስት። የአውሮፓ መንፈስ። ሽፔንግለር የሚባል አንድ ጀርመናዊ ደራሲ ከመጀመሪያው የዓለም ጦርነት በኋላ በጻፈው የምዕራብ ድቀት በሚለው ድርሰቱ የአውሮፓን ስልጣኔ ፋውስታዊ ስልጣኔ ወይም መንፈስ ብሎ ይጠራዋል። ይህ ስያሜ ከባለስሙ ጋር ግንኙነት ያለው መስሎ ስለሚታየን ምን ማለት እንደሆነ ለመረዳት ብንሞክር መልካም ነው። ፋውስት በ15ኛው መቶ ዓመት የነበረው የአንድ ሊቅ ስም ነው። ይህ ዘመን የአውሮፓውያን ከሌላው ዓለም የተለየ መንገዳቸውን የጀመሩበት ልዩ የገዛ መንፈሳቸው እየነቃ እየጎለመሰ መሄድ የጀመረበት ዘመን ነው። በእንደዚህ ያለ ዘመን ውስጥ የሚኖር ሰው አብዛኛውን ጊዜ ጠቅላላው መንፈሱን አቴ የሰለቸው ነው። አንድ አዲስ ነገርን ይመኛል። ህሊናው ከዚህ በፊት አይቶት የማያውቀውን አገር ይናፍቃል። ባለበት አሮጌ መንፈስ ቤት ሞቆት ከሚኖር ምናልባት አዲስ አገኛለሁ በማለት ባይተዋርነትን ስደትን ይመርጣል። አንድ እንዲህ ያለ የኑሮ መልክ የነበረው ዶክተር ፋውስት የሚባል ሰው ነበር። በዘመኑ የነበረውን እውቀት ሁሉ ያከማቸ ገንዘቡ ያደረገ ነው። ህግ፣ ፍልስፍና፣ ህክምና፣ ቃለ እግዚአብሔር ሌሎችም እውቀቶችና ጥበባት ተምሮ ብዙ ማዕረጎች ተቀብሏል። ማጊስተር፣ ዶክተር፣ መርጌታ፣ ሊቀሊቃውንት ይባል ነበር። ግን ይህ ሁሉ እውቀት አልበቃው ብሎት የመንፈሱን ጥማት ሳያረካለት ቀርቶ ምናልባት አዲስ የእውቀት ምንጭ ይገኝ እንደሆን በማለት ወደ ጥንቆላ ሄደ። እንደ ዘመኑ አነጋገር ከሳይጣን ጋር ቃል ኪዳን ገብተው ነበር ይባላል። ዓላማውም አዳዲስ እውቀቶችን ለማወቅ እስካሁን የነበረውን የሰው ህሊና ድንበር አልፎ ለመሄድ ነበር። ይህንን ተረት ቀመስ የሆነ ታሪክ ሁለት ታላላቅ ደራሲዎች በድራማ መልክ አቅርበውታል። አንደኛው እንግሊዛዊ ማርሎ ነው። ሁለተኛው ጀርመናዊ ጌቴ ነው። ሌሎችም በዚህ አርዕስት የጻፉ ደራሲያን አሉ። ምን አይነት ጥረት ግረት እንደነበረው ለማየት የመንፈሱን ጠባይና ባህሪ የሚያስረዳ ጌቴ የሚባለው ጀርመናዊ ደራሲ ከጻፈው የመጀመሪያውን ሞኖሎግ እንጠቅሳለን። ፋውስት በአትሮን ስፊት ተቀምጠው መጽሐፍት ሲመረምር በመዋሉ ድካም ብቻ አትርፎ በእውቀቱ አለማደግ አዝኖ ጭንቀቱን በመግለጽ እንዲህ ሲል ብቻውን ይናገራል። አይ ፍልስፍና፣ ህግ ወይ ህክምና ያሳዝናል። ከቴ ደግሞ ታኦሎጊም አንድም ሳይቀር ተማርኩ በሚያቃጥል ልካ እንዲህ ሆኜ ቀረሁ፣ አንድ ምስኪን ደንቆሮ ይበልጥ ብልህ ሳልሆን ያው እንደድሮ ይሉኛል መርጌታ ሊቀሊቃውንት ይህው መሆኑ ነው። አስርት ዓመታት ወደ ላይ ወደ ታች በማንከራተት የተማሪ ፍንጫ እዤ ስጎትት ጠልቅ እውቀት ለማግኘት ሲሳነኝ ማየቴ ምንም አልተረፈ ተቃጠላ እንጀቴ። እውቀቴስ የላቀ ጉራ ከሚነዙት ከሊቅ ከመርጌታ ጸሐፍት ወካህናት፣ ችግር መጠራጠር የለብኝ መከራ ሲኦል ነች ዲያብሎስ ከቴም አልፈራ። ዋጋዬ ይህ ሆነ ተለየኝ መደሰት፣ አልገለጽ አለኝ እውነተኛው እውቀት አልከሰት አለኝ። አንዳች ትምህርት መስጠት ሰውን ለማሻሻል ትክክል ለመምራት ገንዘብ እንኳ የለኝ ወይም ሌላ ንብረት፣ ክብርም የለኝም ከቴ። እዚህ አለሙበት አንዱሻ እንኳ እንደዚህ አይሻ መኖርን ለጥንቆላ ሰጠው። ስለዚህ ራሴን በመንፈስ ኃይልና ደግሞም በእሱ ልሳን ምናልባት አንድ ምስጢር ይታየኝ እንደሆን የሚያንገፈግፍ ላብ ያጥለቀለቀኝ ይህንን አላውቅም ማለት እንዳያሻኝ ደህና አድርጌ እንዳውቅ ይሄችን አለሚት ስር መሰረቷን ምን አብሮ እንደያዛት። የፋውስት ጥረቱ በአንድ ነገር በኩል ብቻ ነበር፣ እውቀት እጅግ ብዙ እውቀት ለማግኘት። ኤድዋርድ ሸፕራንገር የሚባል የቱቢንገን ዩኒቨርሲቲ ፕሮፌሰር ሰዎችን በገዛ ዝንባሌያቸው መሰረት በተወሰኑ መልኮች ወይም ታይፕስ ከፍሏቸዋል። ለአንደኛው በዚህ ዓለም ሌላ ነገር በፍጹም አይታየውም ከገንዘብና እሱም ከሚያስገኘው ተድላ ደስታ በስተቀር። ይህንን ሆሞ ኢኮኖሚከስ ብሎ ጠርቶታል። የቁጠባ የልማት የሀብት ሰው ነው። ጥረቱ ግረቱ ሀብትን ለማዳበር ብቻ ነው። ቁሩ ሃሩር ሳይል ባህር ተሻግሮ የብስ ቆርጦ ብር ወርቅ ወዳለበት ይደርሳል። ሁለተኛው ደግሞ እንዲህ ያለ ነገር ፈጽሞ አይገባውም። ለሱ ይህ ሁሉ ጽላሎት ወህልም ነው። እንደ ጥላ እንደ ህልም ኃላፊ ጠፊ ነው። ዘላቂ ነዋሪነት ያለው ነገር አይደለም። ከዚህ አልፎ አሰርገዋ ለምድር በስነ ጽጌያት ወሰማይኒ በከዋክብት ብሩህ እያለ የህይወትን ትርኪ ምርኪ ረስቶ ዘንግቶ ለፌ ወለፌ ሳይመለከት ከምድር ጽጌያት ከሰማይ ከዋክብት ወዲያ የሚገኘውን ዘላለማዊ የንጹህ ደስታ ምንጭ ለማግኘት ይጠራል። ይህንን ሰው ሆሞ ሪሊጀስ ብሎ ጠርቶታል። የሃይማኖት ሰው ማለት ነው። ሶስተኛው ደግሞ በህይወቱ ሌላ ጥረት የለውም፣ ከስልጣን በስተቀር በቀጥታም ሆነ በአቋራጭ በሚገባም ሆነ በማይገባ እንደ ምንም ብሎ የፖለቲካ የገዥነት የአስተናባሪነት ስልጣን እንዲኖረው ይጥራል። ከዚህ ለመድረስ ንብረቱን ይበትናል፣ ጤናውን ያበላሻል። ይህን ሆሞ ፖለቲከስ ብሎታል፣ የፖለቲካ ሰው ማለት ነው። በዚሁ አይነት ሌሎችም እንዲሁ ቆጥሯል። እዚህ የምንፈልገው የእውቀት ሰው የተባለውን ነው፣ ሆሞ ቴዎረቲከስ። ይህ ሰው ምንም አይነት ተምኔት የለውም ከእውቀት በስተቀር። ሀብትም ንብረትም አይሻም፣ ሹመት ሽልማትም አይፈልግም። አየረ አየራት ወጥቶ እመቀ እመቃት ወርዶ የዚህን ዓለም ጫፍና መሰረት፣ ዳር ድንበር ለማወቅ ይፈልጋል። ከዚህ አላማው ለመድረስ ሲኦልነሽ ዲያብሎስ ሳይፈራ ሳያፈር፣ የውር ጭፍን ወደፊት ይሄዳል። ሌተቀንታግሎ የሰውን የመንፈስ ግዛት ለማስፋት ያስባል፣ ይጣጣራል፣ ይሳባል፣ ይጎተታል፣ ወደፊት በመስገብገብ ይንጠራራል። ከሰማይ ከከዋክብት አንስተው እስከ ምድር ትሎች ድረስ ያሉት ህይወቶች ምን የኑሮ ህግጋት እንዳሏቸው ለመረዳት ይጣጣራል። ይህ ሁሉ ጥረት አንድ አላማ ብቻ አለው፣ ሰውን በገዛ ራሱ ለማሻሻል፣ ትክክል ለመምራት። ሰው ከእምነቱ ከእውቀቱ በስተቀር ምንም የለውም። እውቀትም እምነትም የሚገኘው በጆሮ በመስማት ነው። የእውቀት ሰዎች የሚጠሩት ለአፍ ሳይሆን ለጆሮ የሚቀርብ ነገር ለማስገኘት ነው። የሰው ልጅና ማድጋ ጆሮውን እስካልያዙ ታማልጮ ይወርቃል፣ ሊሰበርም ይችላል። እኒህ የፋውስት መሰሎች ከምርመራቸው ባገኟቸው እውቀቶች ሰውን በህሊናው መሪነት የገዛ ራሱ አስተዳዳሪ ወደሚሆንበት ምድረ ርስት ጆሮውን ጎትተው ለማድረስ ይጣጣራሉ። በመጀመሪያ ነገሮች በመላ ተዘባርቀው ተመሳቅሎ ሳለ በኋላ ህሊና መጣና አለምን ፈጠረ አለ አናክሳጎራስ። ህሊና ያልኩት ፈላስፋው ሎጎስ ያለውን ነው። አለም ያልኩት ኮዝሞስ ያለውን ነው። በጽር ቋንቋ ኮዝሜኦ ማለት ማስጌጥ፣ ማቆንጀት ማለት ነው። ከዚያም አልፎ ስነ ስርዓት፣ ሃርመኒ ሲሜትሪ ማለት ሊሆን ይችላል። ይህ አለም ውበት፣ ህብር፣ ስነ ስርዓት አለው። የክረምትና የበጋ የሌትና የቀን መፈራረቅ፣ የከዋክብትና የሩቅ አለማት መዘዋወር፣ የጽጌያትና የአትክልት ማበብ ማፍራት በዘፈቀደ የሚፈጸም አይደለም። እነዚህም ሁሉ ህላውያት የሚያስተዳድሯቸው የስነ ፍጥረት ህግጋት በውስጣቸው ይገኛሉ። ግሪኩ ፈላስፋ ሎጎስ አለው። ቃል ለቃል ወደ አማርኛ ስንተረጉመው ህሊና ማለት ነው። ከህሊና ዘይቤዎች አንዱ ህግ ነው። ሰው ቢቆም ቢቀመጥ፣ ቢሮጥ፣ ቢተኛ፣ ቢናገር፣ ዝም ቢል፣ ቢመርቅ፣ ቢረግም በህሊናው ህግጋት መሰረት ነው። በውስጣችን አስገዳጅ የሆኑ የሀሳብና የምግባር ያልተጻፉ ህግጋት አሉ። ፈላስፋው የሚፈልገው በሰውና በዓለማት ውስጥ ያለውን ህግ ወይም ሎጎስ አግኝቶ በዚያ መሰረት ኑሮን ለማስተዳደር ነው። ፋውስት ጥረቱ ይህ ነበር። እነዚህ የሰውንና የዓለማትን ኑሮ የሚያስተዳድሩበትን ህግጋት በመረዳት ምስጢራትን ሁሉ ለማወቅ ነው። የሰው እግረ ህሊና አንሻፎ የሚያስነክሰውን ድንቁርና የሚባል ሙጀሌ ከነሰንኮፉ ነቅሎ በቀጥታ እንደምኞቱ ሳይወድቅ ሳይነሳ የሚራበድበትን ዘዴ ለማስገኘት የሊቁ ተምኔት ነበር። እዚህ ዓላማ ለመድረስ ፋውስት ሰብአዊ መንገድ ሳይረዳው ቢቀር ከመናፍስት ጋር ግንኙነት ጀመረ፣ ለጥንቆላ ሰጠው። ስለዚህ ራሴን በመንፈስ ኃይልና ደግሞ በሱ ልሳን ምናልባት አንድ ምስጢር ይታየኝ እንደሆን ደህና አድርጌ እንዳውቃት ይሄችን አለሚት ስር መሰረቷን ምን አብሮ እንዳያዛት የፋውስት ጠባይ ባጭሩ ይህ ነበር። ይህንን ሰው ሽፔንግለር ለመላ አውሮፓ ስልጣኔ ምሳሌ አድርጎታል። የተሳሳተ አይመስለኝም። የአውሮፓውያን የመንፈስ ጠባይ በዶክተር ፋውስትስ ጥረት ሊመሰል ይቻላል። ተረት እጅግ አጥብቦት ከነበረው የህይወት መስክ ሰው ወጥቶ እውቀት ከሚያስገኘው የነጻነት ሰፊ ሜዳ ገብቶ እንደ ልቡ ተዝናንቶ እንዲራመድ አውሮፓውያን ብርቱ የሆነ ፋውስታዊ ትግል አድርገዋል። የዚህ የተጋድሏቸው ውጤት ለመላው ዓለም ቡራኪ ሆኗል። ይህም ባለፈው ጊዜ በጠቀስናቸው በአራቱ የመንፈስ ጥረት አንጻሮች ሁሉ ነው። በስነ ምግባር እውቀቶች ረገድ በንጹህ የህሊና ህግ በመመራት ያንዱ ሰው መብቱ ምግባሩ ተወስኖ ተከብሮ ከማህበራዊ ኑሮ ጋር የሚጻመርበትን ዘዴዎች ወይም ሲስተሞች ፈጥረው በብዙ ረገድ የተከናወነ ኑሮ ለመኖር ችለዋል። በንብረት በሀብት ረገድ ዓለም እስከ ዛሬ አይቶት የማያውቀውን ብልጽግና ለማስገኘት ችለዋል። በስነ ፍጥረት እውቀቶች ረገድ የሰው እውቀት እየበረታ እየዳበረ በመሄዱ አውሮፓውያን ትልቅ የመንፈስ መልእክት ፈጽመዋል። ሰው የአምላክ ምስጢር ተካፋይ ለመሆን ምንም አልቀረው። ባለፈው እንደጠቀስ ነው በድሮ ጊዜ የምድር ጥላ በጨረቃ ላይ አርፎ በጨለመች ጊዜ አንድ ዘንዶ ውጧት ነው በማለት መልሶ የተፋት ዘንድ ዘንዶን ለማስደሰት ሕፃናትን በእሳት በማቃጠል መስዋዕት ያቀርቡለት ነበር። ሰው ከእንደዚህ ያለ አሰቃቂ የድንቁርና ሁኔታ ነጻ ወጥቷል። የፀሐይን፣ የጨረቃን፣ የሌሎችንም ከዋክብት ህላዊና ኪደት ወይም ንቅናቄ በገዛ ኪሱ እንዳሉት ሳንቲሞች ሊቆጥር ሊያውቅ ችሏል። በተግባረ እድ፣ በቴክኒካዊ እውቀት ረገድ በጥቂት ደቂቃዎች ውስጥ ምድር ለመዞር ተችሏል። ከቀድሞ ሰዎች አንዱ ከመቃብር ተነስቶ ይህን ኖሬ በድንገት ቢሰማ ሰው መላክ ሆነ ብሎ ለማመን ምንም አይሳ ነውም። በውበት በጥበባትም ረገድ የሰው ነፍስ ውስጣዊ ብልጽግና ድምፅ፣ በቀለም፣ በቅርጽ እርዳታ ተገልጾ ተመዝግቦ ረቂቅ ስሜት ላላቸው ሁሉ የንጹህ ደስታ ምንጭ ሆነዋል። ከዚህ ለመድረስ የተቻለው ሰው አዲስ ነገር ለማየት ያለውን ናፍቆት መግታቱ ቀርቶ በመላው ለዚህ ፍትወት ሲሰጥ ነው። ከፋውስት ምሳሌ እንደተረዳ ነው። አውሮፓውያን ባለፈው ነገር በቆት የማይሰማቸው ሁልጊዜ አዲስ ነገር ለማስገኘት የሚጠሩ ታጋይ ፍጥረቶች ግድለኞች ናቸው። በዚህም ምክንያት ትልቁን ስልጣኔ ፈጥረዋል። ይህ ስልጣኔ በዘመናችን ኩለንታዊ ዓለማዊ ወይም ዩኒቨርሳል ለመሆን ምንም አልቀረውም። ዓለም በመላ ከዳር እስከ ዳር የዚህ ስልጣኔ ተሳታፊ ሆኗል። ያለፈውን ንግግራችን በማስታወስ ይህ ስልጣኔ ምን ጊዜ የተወለደ የልደቱስ ምክንያት ወላጆቹስ እነማን ናቸው? የእድገት ውስጥ አቢያዎች እነየቱ ናቸው ብለን እንጠይቅ የአውሮፓን ስልጣኔ ስር ወይም ጥንት ለማግኘት ከክርስቶስ ዘመን በፊት ወደ ስድስተኛው መቶ ዓመት ሰፈር ከዚያም ማለፍ ብሎ ዛሬ ግሪክ በምንለው ቀበሌ መፈለግ አለብን። ስለዚህ በሚቀጥለው ጊዜ የአውሮፓ መንፈስ ትንሣኤ በሚል አርዕስት እንናገራለን። ሸርንቆይ